በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም። ሰኔ አስራ አምስት በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያን መሪዮት በተባለ አገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበረ። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚና ሥጋ ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎችን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥም ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዳውኑ ከደዌ ዳነ። እረኛውም አይቷ አደነቀ። ሌሎችም ደው እያላቸውን አመጣ። በዚያ ውሃን በታጠቡ ጊዜ ሁሉም ዳኑ። ከዚያ በኋላ ይሄ በቦታው ሁሉ ታወቀ። ደው እያለባቸው ሁሉ እየመጡ አፈሩን ከውሃ ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁም በዚያ ውሃና በአፈር በሽተኞች እንደሚያድን። የዚያ በግ ጠባቂ ወሬ በሮም ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደውይ የታመመች ልጅ ነበረችው ወደ በግ ጠባቂውም ላካት፣ እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚያ በኋላ ቅዱስ ሚናስ በሕልም ተገለጸላትና ስጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች፣ የከበረ ስጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኮንኑ ሹሞችን አዘዛቸው። ታላቅ ከተማም ተሰራች። ስሟም መሪዎት ተባለች። እግዚአብሔርም ከቅዱስ ሚና ስጋ ቁጥር የሌላቸው ድንቆችና ተአምራትን ገለጠ። ሊቀ ጳጳሳቱም ከኢጶስ ቆጶሳቱ ጋር መጥተው ቤተ ክርስቲያኒቱን በዛሬዋ ዕለት አከበሩት። በዛችን ቦታ የሚሰሩ የድንቆችና የታምራት ወሬ በየቦታው ሁሉ ተሰማ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። ታታበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራይ ላፈም